መካከል ያለው ልዩነት ዝቅ አደረገኝ እንጂ አንቺ ማንም አይደለሽም። እሺ እሺ የምትወደውን የምታፈቅረውን ቃሊብን ብን አሁን ላይ ግን አልወደውም። የምወደው ሰው ሌላ ሰው ነው፣ አንቺ እንዳሰብሸው ቃሊብን አደለም በማለት እንግዲህ ለሄደን ለማስረዳት ሞክራለች። ምክንያቱም ቃሊብ የተናገረው ነገር አለ። አሁን ላይ እንግዲህ አባባ በተናገሩት ቃላት ማለት ነው ያው ቴናና እንዲሁም ደግሞ ዳኒ አብረው ሆነው ከዚህ በፊት ማለት ነው ሽማግሌውን ሲያሰቃዩት እንደነበር እና ያልሆነ አስነዋሪ ነገሮችን በፊቱ ሲያደርጉ እንደነበር ያለውን ግልጽ አድርጎ አሁን ላይ ኤደን ባለችበት ይህንን ንግግር ሽማግሌው ሲናገር እጅግ በጣም እንግዲህ ዳኒም ደንግጦ ነበር። እንዲሁም ደግሞ ኤደንም ቴናም በዚህ ልክ ማለት ነው በጣም ነበር የደነገጠችው። ከዚህ በፊት ለሆኑት ላረገችበት ነገራቶች በሙሉ ታሞ ውርቼ ላይ በነበረበት ነገሮች ላይ ምንም አይነት ነገር አባባ የማያስታውስ ነበር የሚመስላቸው ማለት ነው፣ ዳኒም እንደዚሁም ደግሞ ቴናም ማለት ነው። ግን ደግሞ አንቺን ለምንድን ነው አርፈሽ የማተቀመጭው? የረሳኋቸውን ነገሮች ለምንድን ነው ቁስሌን የምቀሰቅሽብኝ? የትኛውን የትኛውን ነውሩሽን እንድነግርሽ ትፈልጊያለሽ አንቺ ፊት በወጥ ስትቀብኝ የነበረውን ወይንስ ደግሞ ውሃ ስደፊብኝ የነበረውን አሊያም ደግሞ አንቺና ዳኒ ፊት ለፊቴ ስትዳሩ ፊቴን ፎጣ ስታለብሽ የነበረውን ወይስ አፍነሽ ልትገልኝ የነበረውን ስንቱን፣ የትኛውን ነገር ልዘርዝርልሽ በማለት እንግዲህ ያለውን ነገር እውነን ለመናገር ተናዶ ተበሳጭቶ ነበር እየተናገረው ማለት ነው። ምክንያቱም አንዳንዴ ዝም ስንል አውቀን እንዳላወቅን ዝም ስንል ዝም ብለን እንትን እንሆናለን ማለት ነው። እና አባባ ዝም ብለዋት ነበረ። በጣም ብዙ ነገሮች አድርጋ ታግሰዋት ነበረ። ግን ደግሞ እሷ በጣም ጥሩ ለመሆን እና ምንም ምንም ነገር ያላደረገች እስከሚመስል ድረስ እየተናገረች መጣች ማለት ነውና ይሄን ነገር ደግሞ ምንም አይነት ነገር መታገስ አልቻሉም፣ ሽማግሌው ማለት ነው። ስለዚህ ያለውን ነገር የሚያውቀውን ነገር ተናግሯል። እንዲሁም ዳኒ እጅግ በጣም ነበር እንትን ያለው፣ ምክንያቱም በድጋሚ አሁን ላይ ኤደንን አቷታል ማለት ነው። ኤደን አኩርፈዋለች። ከአንተ ጋር እንደዚህ አይነት ህይወት ላይ እንዴት ነው የምቀጥለው? የወደፊት ህይወት እኮ ሰላም እንዲሆን እፈልጋለሁ። አንተ ግን መቼም አትቀየርም። እንዴት ይህን ሁሉ ነገር አድርጋችሁ እንዴት አይናችሁን አፍጣችሁ ከእሱ ቤት እራሱ እንዴት ትኖራለ? ዳኒ ብለዋለች ማለት ነው ኤደን እጅግ በጣም ነበር የተናደደች። ግን ደግሞ ሽማግሌው ይቅርታ አድርግልኝ ብሏታል ማለት ነው። ምንም ቢያደርጉ ምንም፣ እኔ በዳኒ ፊት ወይንም ደግሞ ባንች ቤት፣ በተለይ ባንች ቤት ኤደን፣ እንደዚህ መናገር የለብኝም ነበር። ግን ደግሞ ነገሮቹ እጅግ በጣም ስላስገደዱኝ ነው ይህን ነገር እየተናገርኩት። ቁስሌን ስለነካካችኝ እኮ ነው እንጂ መናገር ፈልጌ አይደለም ብሏታል ማለት ነው ሽማግሌው ኤድን ደግሞ አባዬ አንተ ትክክል ነህ። አንተማ ምን ታደርግ፣ እነሱ ናቸው እንጂ ባለየዎች። ስለዚህ እኔም እዚህ ቤት ሁኚን ሌላ ችግር በእኔ ምክንያት ከአንተ ላይ እንዲፈጠር በፍጹም አልፈልግም። ስለዚህ መሄድ እፈልጋለሁ፣ ማሰብ እፈልጋለሁ ብላለች ማለት ነው። እሺ ነገሮችን ተረጋግተች ለማሰብ ሞክሪ ልጄ በማለት እንግዲህ ኤደንን ሸኝቷታል እና ያለው ነገር አሁን ላይ በጣም ነበር፣ ሁላቸውም ዝብርቅርቅርቅ ብሏል ማለት ነው። አንደኛ በቃ ሁሉን ነገር የተደበቀው ነገር በሙሉ እንዳለ ወጥቷል ማለት ይቻላል ማለት ነው። ስለዚህ ስለ ዳኒ ይብን ራሱ ሽማግሌው በድጋሚ ኤደንን አግኝቷት ነበረ ግን ደግሞ ኤደን ያለውን ነገር አስረድቷታል። ምንም አይነት ነገር እንትን የለም። ሲቀጥል ደግሞ ዳኒ እንደሷ ክፉ አይደለም። ምንም ቢሆን ምንም ከእሷ ጋር አብሮ ቢሰራም ግን ደግሞ ህይወቴን በአንድም በሌላ ነገሮች እሱ ሲታደገኝ ነበረ። ሲቀጥል ደግሞ ሲቀጥል ደግሞ ራሱን ነፍሱን አስዟል ነበር ወይ እኔ ከታገቱ ላይ ሊያወጣኝ የመጠው እንዴ፣ አባዬ አንዲት አንዲት ጥሩ ነገር እኮ አይተህለት ነው እንጂ ከዚህ በፊት እኮ በጣም ብዙ ነገር በድሎሃል በማለት እንግዲህ ለማስታወሱ ሞክራ ነበረ። አዎ ልክ ነሽ። የሰው ልጅ በጣም ብዙ ነገር ይበድላል፣ ግን ደግሞ አንዴት መልካም ነገር ሰርቶ ከአምላኩ ጋር ይታረቃል በማለት መልሶላታል ማለት ነው። እውነት ነው፣ እኛ በጣም ብዙ ስህተቶችን እንሰራለን፣ ግን ደግሞ ከስህተቶቻችን ተምረን አንድ ነገር ከሰራን ያው ፈጣሪ ይቅር የማይልበት ምንም አይነት ምክንያት የለም ማለት ነው እና ይህንን በእንትን በማለት ነው በመናገር ነው እንግዲህ አባባ እሷን ወደ ዳኒ እንድትመለስ ለማድረግ እየሞከረ ነው። ግን ደግሞ ኤደን አሁን ስለ እኔ እና ስለ ዳኒ የምናወራበት ጊዜ አይደለም። አንተ ግን እንዴት ቻልከው? እንደዚህ ሲያሰቃዩህ እንዴት እንደዚህ ሲያደርጉት አንድ አባት የሆነ ትልቅ ሰው ላይ እንዴት እንደዚህ አይነት ግፎች ይደረጋሉ? በማለት እንግዲህ ኤደን እጅግ በጣም አዝናለሽ ማለት ነው ሲቀጥል ቴና ማለት ነው አሁን ላይ እጅግ በጣም ነው በሚገርመው ሁኔታ መቼ ማትቀየር መቼም መቼ የማትቀየር እኔ እሷናየው ማለት ነው። ምክንያቱም አሁን ላይ እጅ ሁላቸውም ከኛ ዞረዋል። ስለዚህ እኔ እናንተ የግድ መስማማት አለብን እኔ እናንተ አብረን ስንሆን ነው የሚያምርብን በማለት እንግዲህ ዳኔን እያናገረችው ትገኛለች። ከዚህ በኋላ አስቡት ክፉ ነገር ለመስራት እስካሁን ያደረጉት ነገር አልበቃቸው ብሎ ከዚህ በኋላ ደግሞ ሁለታቸው ተስማምተው አንድ ሆኖ ለመስራት እየለመነችው ትገኛለች ማለት ነው። ዳኒን አንቺ ምን አይነት ድንጋይ ልብ ነው ያለሽ? አሁንም እንደዚህ ነገሮችን፣ ስህተቶችን እንዴት ላስተካከል፣ እንዴት ወደ ራሴ ልመለስ፣ ወደ እነሱ እንዴት ነው የምቀርበው ብዬ የተለያዩ ነገሮችን እፈልጋለሁ። አንቺ ግን እዚህ ሆነሽ ምን አይነት ድንጋይ ልብ ነው ያልሽው? በማለት እንግዲህ ዳግም ከእሷ ጋር እንደማይሰራና እጅግ በጣም እንደሚናደድባት ሲያያት እነቃት እነቃት እንደሚለውና ግን ደግሞ ማድረግ እንደማይችል ነው ያየ ነው ማለት ነው። ምክንያቱም በቃ አጠቃላይ ከእሷ አመራቅ ነው የሚፈልገው ማለት ነው። ስለዚህ ከሄደን ጋርና እንዲሁም ደግሞ ከሽማግሌው ጋር እየቀርተውን እንዴት ማግኘት እንዳለበት በድጋሚ ደግሞ ከፍቅረኛ ጋር ከመወዳት ከደንጋ የተጣለውት በአንቺ ምክንያት ነው። ይህ ሁሉ የአንቺ ስበብ ነው። እባክሽን ተይኝ በማለት ያው ሽማግሌው ላይ ተንበርኮ ማለት ነው። አባዬ ይቅርታ አድርግልኝ። ይህ ሁሉ ለአንተ አይገባህም። እኔ በጣም ክፉ ሰው ነኝ። ይቅርታም የሚደረግልኝ ሰው አይደለሁም። አዎ ክፉ ነገሮችን ሰርቻለሁ። ግን እባክህን ይቅርታ አደርግልኝ። አንተ መልካምና ጥሩ አባት ነህ በማለት እንግዲህ አባባን ገልጾታል። እውነት ለመናገር በጣም ደስ የሚሉ ታታሪ አባት ናቸው። እንግዳም ተቀባይ አባት ናቸው። ግን ደግሞ እንደተቀበሉት ያመጡት ሰዎች ሁሉ በሙሉ ክፉ ስለሚሆኑባቸው ነው እንጂ እሳቸው እጅግ በጣም ደግ አባት እንደሆኑ ነው እንግዲህ እየተረዳ ነው ማለት ነው። እና ከዚያ ቤት መኖር የለብኝም በማለት ልብሶቹን እዞ ከዚያ ቤት ለመውጣት እንግዲህ እንትን ብሏል ማለት ነው። ሌላው ቴና ነች። ቴና አሁንም እንግዲህ ባላት አቋም ላይ የዚህን ቤት ነገር እያንዳንዱ እንዴት አድርጌ መበታተን እንዳለብኝ፣ እና የእነሱ የሆነን ነገር ደግሞ ገንዘቤን ለራሴ ማድረግ አለብኝ ትላለች። ገንዘቤን ብላ አፏን ሞልቷ ትናገራች። ለራሷ እኮ አምስት ሳንቲም የላትም። የሰዎችን ገንዘብ ለራሷ ለማድረግ ነው የምትጋጋጠው ማለት ነው። እና የእነሱን ንብረት እንዴት አድርጎ ለራሴ ማድረግ እንደምችል በቃ ይቅርታ ጠይቄያቸዋለሁ። ይቅርታ አላደረጉልኝም። ስለዚህ አሁንም ይቅርታ እንዲያደርጉልኝም አልፈልግም። እኔም ወደፊት መጓዝ እፈልጋለሁኝ። ስሬን መስራት አለብኝ ብላለች ማለት ነው ግን ደግሞ ቴና ማሰብ አለብኝ ማሰብ አለብኝ እያለች እንዴት አድርጋ መበጥበጥ እንደምችል እና ይሄም ቤት እንዴት አድርጋ ማቆም እንደምችል ተንኮል ለመስራት አሁንም እንግዲህ እያሰበች ትገኛለች ማለት ነው። ወይ ወይ፣ ቲና ወይ ቲና ወደ ራሷ የምትመለስበት ጊዜ እኔ ራሱ በጣም እየናፈቀ የመጣ አሁን ላይ ማለት ነው። እና አሁን ላይ እንግዲህ በቃሊል ብተስፋ የቆረጠችው ነገር አለ። ምክንያቱም እሷ ኤደንን ሲያደንቃት ስላየች ነው ማለት ነው። ኤደን ማለት ማለት እኮ በጣም ሙሉ ሴት ነች። ዳኔ ተበልቷል፣ በጣም ጅል ነው በማለት እሱ ሲናገር ነበረ። እሷን ተስሎ ራሱ አያገኛትም። በብዙ ነገሮች በጣም መልካም ሴት ነች፣ ስነ ምግባር፣ ሁሉ ነገሯ፣ አስተዳደጓ፣ እንዲሁም ደግሞ የተማረች ፍቅር አሰጣጥ የምትችልበት ሙሉ የሆነች ሴት ነች። በጣም ነው ደስ የምትለው በማለት ስለ የደን ውበቷ ሲገልጽ እንግዲህ ትሁት ትሰማለች አይደለ? እያለች እሷ እራሱ በጣም ቅር እንዳላት ማለት ነው። ምክንያቱም የምትወዱት የምታፈቅሩት ሰው ስለሌላ በተለይ ለእሷ ማለት ነው። ከእሷ ፊት ቆሞ ስለሌላ ሴት ሲያደንቅ ወይንም ደግሞ ሲያሞጋግስ ስታዩ፣ እንግዲህ ሴት የሆናችሁ በሙሉ የሚሰማችሁ ስሜት አስቡት ማለት ነው። እና ከዚያን አንጻር እሷም የሆነ ነገር ተሰምቷታል፣ ቅናትን በሉት። ግን ደግሞ የሄደችበት መንገድ ልክ ነኝ ወይንስ አይደለም? በነገራችን ላይ እኔ በጣም ትሁትን አድንቂያታለሁ። አሁን ላይ በቃ እሱን አደለም ሌላ ሰው ነው ያለችበት ምክንያት፣ እኔ በጣም ነው እንትን ያለኝ ማለት ነው። ምክንያቱም ሴት ልጅ በቃ የጊዜያዊ ሳይሆን የወደፊት ሕይወትን እንዲያምር ነው የምትፈልገው ማለት ነው። ስለዚህ ትሁትን በጣም በሳል ስለሆነች ነው። አሁን ላይ እንደዚች የተማረች እንደዚህ ብሎ የሚያደንቃት ወይንም ደግሞ እንደሱ አይነት የሚፈልግ ከሆነ እኔ ራሱ በወደው ባፈቅረው እሱን እንደዚህ ላደርገው አልችልም ስለዚህ ምን ማድረግ አለብኝ? ማቆም አለብኝ፣ ፍላጎቴን ማቆም አለብኝ ብላ አምናለች ማለት ነው። እና በኋላ የተሳሳተ ህይወት ውስጥ ገብታ ራሷን እንትን ከምትል አሁን ላይ ማቆም አለብኝ፣ እኔ እና እሱ አንመጣጠንም ማለት ነው። ወይ የእሱ ፍላጎት እንደዚህ እንደዚህ ነው፣ የተማረች እንደዚህ ያለች እንደዚህ ያለች እያለ ራሱ ሲጠቅሰው ስለነበር ከዚያም አንፃር እሷ ለማቆም እንትን ብላለች ማለት ነው። እና ይሄን የተረዳችበት ምክንያት እሷ ለእሱ ሳትመጥነው ቀርታ ሳይሆን ስለወደፊት ሕይወት የሚባል ነገር አለ ማለት ነው። አብዛኛው ሴቶች የወደፊት ሕይወታችን ከእሱ ጋር ያምራል ወይንስ ደግሞ አያምርም? ጊዜያዊ ነገሮችን አይደለም። በጣም በሳል እና ብልጥ የሆነ ሴት ደግሞ የወደፊቷን ነገር ነው የምታስበው ማለት ነው። ስለዚህ ትሁት የወደፊቷን ነገሮች ነው ያሰበቻቸው ማለት ነው። እና ከዚያ አንጻር ልክ ነች ብዬ ነው የማስበው። ግን ደግሞ እሱ ደግሞ አሁን እሷ ወክ በወጣች ቁጥር ለምንድን ነው እሷ በስራዋ አንትታ ወክ የምትወጠው ምናምን እያለ እየተነጫነጨ ነው። ስለዚህ አሁን ላይ በትሁት ላይ ያደረው ፍቅር በእርግጠኝነት ተመልሶ በቃሊብ ዘንድ ይመጣል ማለት ነው። ቃሊብ ወዷት አፍቅሯት እሱ እንደሚጠይቃት ደግሞ ተስፋ እናደርጋለን። ሲቀጥል ደግሞ እየሰጣትን ሀብልም መልሳ ሰጥተዋለች ማለት ነው። ምክንያቱም የምወደው የማፈቅረው ሰው አግብቷል። ስለዚህ ለማንም ልሰጠው አልችልም። የሰጠህኝ ስለሰጠኸኝ አመሰግናለሁ። ስለዚህ መመለስ ያለበት ለአንተ ስለሆነ ሀብሉን መልሻለሁ በማለት አሁንም ለቃሊብ ሀብሉን መልሳለሽ ማለት ነው። ግን ደግሞ ፍቅር ይቀጥላል፣ ህይወት ይቀጥላል። ሌላ ሰው ኩምቶጁ የምታፈቅሪ ሰው ሊመጣ ይችላል። ለምንድን ነው ለዚያ ማሰጩ? ብሎ ጠይቃት ነበረ። አይ ማንንም አልፈልግም ግን ደግሞ ይሄው አመሰግናለሁ ስለሰጠኝ በማለት መልስ አለታለች ማለት ነው። እና ሌደንግል ሌላ ሰው ነው ያፈቀርሁት ቃሌ አይደለም። እኔ እኮ ስዋሽሽ ነው ምናምን ብላ ነግራታለች ማለት ነው። ግን ደግሞ ኤደን አላመነቻትም። እንዴት እንደዚያ ታደርጊያለሽ ምናምን ነገር በማለት እንትን ብላለች ማለት ነው። ሌላው እንግዲህ ያው ዳኒ ነው። ዳኔ ትሁትን አኩርፏታል። እኔ ሁሉን ነገር ነበር ከቴና ጋር ሁኜ የማደርጋቸውን እያንዳንዱ ነገሮችን እንደ እህት መጥቼ አማክርሽ ነበር። አንቺ ግን በጣም እንትንሽ ድብቅ ነሽ። ለምንድን ነው ያልነገርሽኝ? አባባ ሁሉን ነገር እንደሚያውቅ ለምን አልነገርሽኝም? ብሏታል ማለት ነው። በነገራችን ላይ እሷ ያው ከነ ቃሊብ ጎን ስለሆነች ነው። ዳኔ ግን ያየውን ሁሉን ነገር እየመጣ ለትሁት ይናገር ነበረ። ትሁት ግን በብዙ ነገሮች ዳኔን ስደብቀው ነበር። መደበቅም ስላለባት ነው፣ ለአባባና እንዲሁም ደግሞ ለቃሊብ ስትል ነው ማለት ነው። ምክንያቱም ዳኔ ከቴና ጋር ስለሚሰራው ማለት ነው። እና ያው ከመስጋቱ አንፃር እንጂ ለእሱ ለመደበቅ ብላ አይደለም፣ ወይንም ደግሞ ሳቀርበው ቀርታ አይደለም። እና በዚህ ጉዳይ እጅግ በጣም ተናዶባታል ግን ደግሞ ተናግሯ ስለነበር ይቅርታ ጠይቋታል ማለት ነው። እሷም ሌላ ሀሳብ ውስጥ ነው፣ ጭንቀት ውስጥ ነው ያለችው። ምክንያቱም ስለ ቃሌ ፍቅር እጅግ በጣም እያሰበች ነበር ማለት ነው። እንዲሁም ለህቷ ደውላ ምንም የሚረዳ ሰው ስላጣች ለህቷ ደውላ በጣም እንደተጨናነቀች እና እንዲሁም ጸሎት አድርግልኝ እንዳለቻት፣ ቤተሰቦቿን መጥቼ አያቸዋለሁ እያለች ስታወራ ነበር ማለት ነው እና በእርግጠኝነት ቀጣዩ እንግዲህ ያው ቃሊብ ያፈቅራታል፣ ይወዳታል ብዬ አስባለሁ። ለእሷ ስሜት ይኖረዋል። ስለዚህ ቴና ትሁት ሳትሆን እራሱ ቃሊብ ይጠይቃታል ብዬ አስባለሁኝ እና ዳኒና እንዲሁም ደግሞ ኤደን ይታረቃሉ፣ አብረው ይሆናሉ። ተንኮለኛዋ እንግዲህ ቴና ደግሞ ተንኮሏን ትቀጥላለች ማለት ነው። አባባም ጎበዝና ጠንካራ አባት ናቸው፣ እሱም ነቅተው እንደሚጠብቋት ተስፋ እናደርጋለን። ወደ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።